በወንድሙ ላይ የመግደል ሙከራ ወንጀል ፈጽሞ በሌለበት በ12 ዓመት ጽኑ እስራት እንዲቀጣ የተወሰነበት ተከሳሽ በቁጥጥር ስር ዋለ። ለተጨማሪ ዘገባው ዋና ሳጅን ፈለጉ ሻሻግሬ ተከሳሽ መንግስቱ ማሌ የወንጀል ድርጊቱን የፈጸመው በጉለሌ ክፍለ ከተማ ወረዳ 3 አካባቢ ግንቦት 5 ቀን በ2016 ዓ ም ከምሽቱ 3 ሰዓት ላይ ነው። የጉለሌ ክፍለ ከተማ ፖሊስ መምሪያ የፍርድ ቤት ትዕዛዝ አፈጻጸም ኃላፊ ኢንስፔክተር መስፍን ኃይለ ሚካኤል ተከሳሹ ከቤተሰቦቹ ጋር አብሮ በአንድ ግቢ ውስጥ እንደሚኖር ገልጸው ከወንድሙ ጋር በተፈጠረ ጸብ ከሶስት ቦታ ላይ በጩቤ ሊወገው እንደቻለ ገልጸዋል። ኃላፊው አክለውም ፖሊስ ከግል ተበዳይ የደረሰውን አቤቱታ መነሻ በማድረግ ግለሰቡን በቁጥ ቁጥጥር ስር ውሎ አስፈላጊውን ምርመራ በማድረግ ክስ እንደተመሰረተበት ተናግረዋል። ቀደም ሲል ተከሳሹ ቤት ውስጥ ሁልጊዜም ጸብ ስለሚፈጥር መጠጥ ጠጥቶ በገባ ሰዓት ላይ ያው በስካር መንፈስ የሚሆን በሌላ ከቤተሰቦቹ ጋር ግጭት ይፈጥራል። ይህን ተንተርሰው ከቤት አስወጥቶት ነበር። ነገር ግን ከዛ በኋላ በሽማግሌ ታርቆ ቤት ውስጥ ገብቶ ነው ድርጊቱን በፈጸመበት ቀን አምሽቶ ማታ ላይ በመጠጥ መንፈስ ጉዳት ያደርስበትና ተከሳሽ በደረሰበት ጉዳት ሆስፒታል ሲከታተል ቆይቶ ድርጊት ወደ ፍርድ ቤት ሄደው ባደራጀ ነው። የምርመራ መዝገብ ላይ ምስክሮች ቃል የተሟላ ሲሆን እንዲሁም የሕክምና ማስረጃውንም ጨምሮ ሌሎች ማስረጃዎችን ካሰባሰብን በኋላ ወደ ጉለሌ ምድብ አቃቤ ጽህፈት ቤት ልከነዋል አጠናቀን። ከዛ በኋላ ክስ የተመሰረተበት ሂደት ነው ያለው። ተከሳሽ መንግስቱ ማሌ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ግድያና ከፍተኛ ውንብድና የወንጀል ችሎት ቀርቦ ጉዳዩ እየታየ ባለበት ሁኔታ ውጭ ሆኖ እንዲከራከር የዋስትና መብቱ የተከበረለት ቢሆንም የተሰጠውን የዋስትና መብት ተጠቅሞ ሊሰወር መቻሉን ኃላፊው ገልጸዋል። የዋስ መብቱ ከተጠበቀ በኋላ በውጭ እየተከታተለ ያለ ነው ምስክሮች ተሰምተው ማስረጃ ከቀረበ በኋላ ነው ተከሳሹ ሆን ብሎ የቀረው ማለት ነው፣ በሌለበት ውሳኔ የተወሰነው። በዛ ምክንያት ተከሳሽ እንግዲህ በሌለበት 12 ዓመት ጽኑ እስራት ነው ቅጣት ነው ውሳኔ የተሰጠበት። ፍርድ ቤቱ ተከሳሹ ውሳኔ ካገኘ ከአንድ ወር ከ15 ቀን በኋላ ተገቢውን ጥረት አድርገን ከህብረተሰቡ ጋር ባገኘ ነው መረጃ መሰረት ተከሳሹን ተከታትለን የያዝንበት ሂደታል። በግለሰቦች መካከል በተለያዩ አጋጣሚዎች አለመግባባቶች ሲፈጠሩ ጉዳዩ የከፋ ደረጃ ከመድረሱ በፊት በመነጋገር መፍታት እንደሚገባ ኢንስፔክተር መስፍን አሳስበዋል።